በተለያዩ ዘርፎች እያደጉ የመጡ የክልሉ ልማት ምርታዎች በተቀናጀ የህዝብ ተሳትፎና በየደረጃው የሚገኙ የምክር ቤት አባላት ውይይት እና ተግባራት ድምር ውጤት መሆናቸውን የፓርላማው አባላት ተወካይ የሆኑት አቶ ዳውድ መሀመድ ገልጸዋል። እንደተባለው ተወካዮችም አካባቢው ላይ የምትፈጠረው ችግር ማኔጅ የሚደረግበትን ነገር ካላቸው ቀርቦ እንደሚነጋገሩ ችግሩን ቀርቦ እንዲፈቱ የማድረግ ላይ ሁሉም ኃላፊነት መውሰድ አለበት ከመዋቅሩ ጋር አብሮ መስራት አለብን የሚለውን በተለይ ከጸጥታ አካባቢ ያለው ነገር ለመናገር ነው። አሁንም በጅምር ያሉት የልማት ስራዎች በአግባቡ ተፈጻሚነትን እንዲያገኙ የግብረ መልስ ውጤቶችን ተከትሎ ትኩረት የሚሹ ጉዳዮች ላይ የድጋፍና ክትትል ስራዎች እንደሚያስፈልጉ አቶ ዳውድ ምክር ሀሳባቸውን ለግሰዋል። የክልል አመራር አካላት ከዞን እስከ ወረዳና ቀበሌ ድረስ የተቀናጀ ርብርብ በማድረጋቸው ተስፋ ሰጪ የልማት የሰላምና የጸጥታ ስራዎች እየተከናወኑ እንደሚገኙ የገለጹት የፓርላማ አባላት በተለይ የልማት ስራዎችን ለማሳለጥ የመንገድ መሰረተ ልማት ሚና የላቀ በመሆኑ በተለያዩ ደረጃዎች የተጀመሩ የመንገድ ስራዎች ስኬት ማ እንዲሆኑ በላቀ ቁርጠኝነት መሰራት አለባቸው ብለዋል። እቅዱን እንዴት የጋራ እናድርግ የምለው ነገር ላይ ግን በደንብ ይወሰድ። ለምሳሌ የውሃ ከፈደራል ጀምሮ ክልሉ፣ ዞኑ፣ ወረዳ ፈደራል ማችንግ ፈንድ አድርጎ ይሰራል። ይሄ አፕሊኬሽን ለምን መንገድ ላይ አይሰራም? በራሳችን ላ ጀምሮ ለምን ጤና ተቋማት ላይ አንሰራም? አንዱ ዳ ሆኖ የመጣው ከክልሉ ቴክኒክና መዋል እነዚህ ዋናው ተብሎ ተንከባለው የመጡትን ጉዳዮች

ቢወሰድ ጥሩ ይመስለኛል። ከዚህም ባሻገር በተለያዩ አካባቢዎች የተጀመሩ የኢንዱስትሪያል ኮሌጆች ግንባታ፣ የጤና ተቋማት ደረጃ የማሳደግ ስራዎች፣ የመብራት አገልግሎቶችና የማህበረሰብ ጤና መዲና አገልግሎት አሰጣጥ መሻሻል እንዳለባቸውም ጠይቀዋል። የባችማ ኢንዱስትሪያል ኮሌጅም ተይዟል ይሰራል ይሰራል የሚባል ነገር ነው ስትል ነው ምንም እንቅስቃሴ የለ እነዚያ አካባቢ አልፏጥሩ አንድ አለች የምንላ ተቋም እንግዲህ ውስጥ ማለች እና እዚህ ጋር ሰው ተምሮ ስልጠና ወስዶ ተጠቃሚ መሆን መቻል አለበት እና ይሄ በየጊዜ የምናቀርበው መሆን የለበት። መጀመሪያ ሲሰራ ጀምሮ የስታንዳርድ ችግር ነበርበት። ይህ ስታንዳርድ የምነሳው አንደኛው የመድኃኒት ስቶር የለውም፣ ሌላው የጽኑ ህሙማን ክፍል የለውም። ሲሰራ ጀምሮ ማለት ነው። ስለዚህ ይሄን ለመፍታት በአገልግሎት አሰጣጥ ላይ ለህዝብ ፍላጎት ተገቢ ምላሽ መስጠት የሚችል በሙያዊ የሰለጠነ የሰው ኃይል ልማት ማሟላት ከየተቋማቱ እንደሚጠበቅ የፓርላማው አባላት መክረዋል። በውሃ የመንገድ መሰረተ ልማትና በግብርና ስራዎች ዙሪያ በክልሉ አቅምና በህብረተሰብ ተሳትፎ ታቅደው እየተሰሩ ያሉ ስራዎች መኖራቸውን የገለጹት የቢሮው ኃላፊዎች ኩለቶችን በማረም የእቅድ አካል ተደርገው የሚሰሩ ተግባራት እንዳሉም አመላክተዋል። የክልላችን መጠጥ በሁሉም አካባቢዎች ላይ በጣም ዝቅ ያለ ነው። ይሄን ባንድ ባንድ ጊዜ ማሳደግ በጣም ከባድ ነው። ይሄን የመንግስት አቅምን የህዝብ አቅምን በመጠነ መልኩ መመለስ አቅም አቀድ ይፈልጋል የሚለው ነው። ስለዚህ አብዛኞቹ ጥያቄዎች የተነሱት እኛ በእቅድ ያለ ያዝ ናቸው። ነገር ግን ታች ካለው ፍላጎት ተነስቶ እየቀረቡ ያሉ ጉዳዮች ስለሆኑ እነዚህን በቀጣይ በምን አይነት መንገድ መመለስ እንችላለን የሚለውን ቁጭ ብሎ ማየት ያስፈልጋል። ከተቀበልናቸው ከ1262 ኪሎ ሜትር ውስጥ ወደ 400 ኪሎ ሜትር የሚጠጉ ፕሮጀክቶችን ህብረተሰብን በማሳተፍ ነው። ቅድም ሲጠቀሱ የነበረው ከጠሎ ወረዳ ላይ የገባላ ፕሮጀክት፣ ሌሎች ዘንድሮ የምናስመርቃቸው ቢጣ ዳካ ፕሮጀክት፣ እንደዚሁ አምና ያስመረቅነው ኮሻ ኦሽካ ደንቻ ፕሮጀክት፣ አምና ሸካ ዞን ላይ ያስመረቅነው ነው አንድራቻ ፕሮጀክት ህዝብን በማሳተብ በጋራ ገብተን ያሳካናቸው ነገሮች አሉ። እንደ ትልቅ አቅም የሚወስደን አሁን በሌሎች ፕሮጀክትም ቅድሚያ ቅድሚያ የሚሰጡት ላይ ከዞንም ከወረዳ ጋር በመነጋገር እየሰራን ያለንበት ሁኔታ ስላለ የመንግስትን ሀብት እንደ እርሻው ተጠቅመን ያለን በእጃችን ያሉ ማሽነሮቻችን አቅም በፈቀደው ሁኔታ ወረዳዎች ጋር በሶስቱ በስድስቱም ዞን ላይ ያሉ ሶስት ዲስትሪክቶች አሉ ከነሱ ጋር ለመቀናጀት እየሰራን ያለንበት ሁኔታ አለን። በዚህ ዓመት አማራጭ ዘሮችን ሁሉ በስፋት ለማግኘት ጥረት አድርገናል። ይሄ ላይ ደግሞ ትልቅ አቅም የሆነልን የግብርና ስራዎች ኮርፖሬሽን ቅርንጫፍ ተከፍቶ ዘር ማከፋፈል ጀምሯል። ለእኛ ለጋምቤላና ለጅማ አካባቢ በሙሉ ዘር የሚያከፋፍል ትልቅ የግብርና ስራዎች ኮርፖሬሽን በቅርብ ጊዜ ክቡር ርዕሰ መስተዳድሮችን በተገኙበት ተመርቆ ትማለ ጀምሮ ዘርም እያበጠረ ነው ያለው። እየጨመረ የመጣውን የሕዝብ ልማት ፍላጎት ምላሽ ከመስጠት አኳያ የሕብረተሰብ ተሳትፎን በማጠናከር እየተከናወኑ ያሉ የተለያዩ የልማት ስራዎች መኖራቸውን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። ከዚህም ባሻገር የፌዴራል ፕሮጀክቶች አካል የሆኑት የፌዴራል መንገዶች፣ የመብራት ጉዳዮችና የፖሊስ መዋቅር የደሞዝ ማሻሻያ ጥያቄዎች ተገቢ ምላሽ እንዲሰጥባቸው የፓርላማ አባላት የድርሻቸውን እንዲወጡ ዶክተር ኢንጂነር ነጋሽ ዋጌሾ አሳስበዋል። ከእናንተ ጋር ሶስት ጉዳይ ባነሳ በፌደራል የሚሰሩ መንገዶችን ጉዳይ አደራችሁን። አንደኛ ሁለተኛ፣ መብራት አግሎት የመብራት አገልግሎት የፌደራል ተቋም ስለሆነ እነዚህ የአካባቢው የተነሱ ጥያቄዎች ወደ ነዛ ቢሄዱና ይሄ እኛ ጋር ያለው ሪጅኑ ተጠርነቱ ለእነሱ ነው፣ መቶ በመቶ በሰው ኃይልም በአስተዳደርም። እኔ ጋር መቀመጫው እኔ ጋር ሆነ እንጂ እዚህ ጋር ያለውን ሰው እኛ ተጽዕኖ የምንፈጥረው አይደለም። በጀት መድብ አትመድብ ይህን ስራ ትስራ ንልማ እንዳለ ለምን ነው እኛ እንኳ የምናሰራው? ና በእናንተ በኩል ቢታይ፣ የሌላው የፖሊስ መዋቅር ደሞዝ ማሻሻ ተጨማሪ ደሞዝ ተብሎ ብሎ መድረስ አለበት። በየደረጃው የተነሱትን የህዝቡን የልማት ጥያቄዎች በተገቢው የክልሉ ልማት እቅድ አካል በማድረግ በጋራ ጥረት እንደሚከናወን ርዕሰ መስተዳድሩ አስረድተዋል። በተለያየ መንገድ የገቡት አመራሪዎች ተመዝኖ ታይቶ ውጤታማ ካልሆኑ መተካት አለባቸው ተብሎ በሪፖርቱ የቀረበው በጣም ተገቢ ኮንሰር ነው የእኛም አጀንዳ ነው። አጠቃላይ የአመራር ስምረታችን ከታች እስከ ክልል ድረስ ያለውን መፈተሽ ያስፈልጋል። ውጤታማ ያለሆኑ መተካት አለበት፣ መቀየር አለበት፣ ተመዝኖ ተለክቶ ተገምግሞ በተለያየ ሁኔታ ሰውን ማብቃት አለብን። እንደው አንድ ጠርጎ መጣል ቆርጦ መጣል ተገቢ አይደለም የሚል አዝማሚያ ይዘን ነበር። እየድን ያለ ነው። ያ ግን ብልሽት ውስጥ እየከተተን ነው። ስርአት አልበኝነት ውስጥ እያስገባ ነው ውጤታማነት ጉድለት ውስጥ እያስገባ ያለ ነው። መታረም አለበት። ተገቢ ነው። ይህን ወስደን እንሰራለን።